ዛሬ ጉድ ይወጣል፣ ይለይለታል። ይሄ ሰውዬ ዛሬ ሰርፕራይዝ አለ። እሺ፣ ለአንቺ ላንቺ ለውዷ ሚስቴ ለውድ ባለቤቴ ያዘጋጀሁት ያደረኩልሽ ሰርፕራይዝ አለ፣ ትልቅ ሰርፕራይዝ አለ። ሰላም፣ ሰላም፣ ሰላም፣ ሰላም። እንዴት ናችሁ ውድ ቤተሰቦች? ባለፈው ቪዲዮ ያውላችሁ የሚያሳዝን ነገር ነበር ይዤላችሁ የመጣሁኝ በአሁኑ ያው ስለ ቶፊክ የተለያዩ አዲስ ነገሮች አሉ ግን በዚህ ቪዲዮ አልነግራችሁም ማለት ነው። እንዳትጨነቁ፣ ምንም ሀሳብ እንዳይገባችሁ በቶፊክ ጉዳይ እግዚአብሔር ይመስገን፣ በሁላችንም ጸሎት፣ በሁላችንም ሀሳብ የተሻለ ነገሮች የተሻሉ ነገሮች አሉ። እርግጠኛ ሁነን ስናረጋግጥ ትክክለኛ መረጃ እንደሆነ የደረሰኝ ሳረጋግጥ መረጃውን አብሬ አደርስላችኋለሁ ማለት ነው። በዛሬ ቪዲዮ ግን ያው ብዙ ሰዎች ጸጉር ይቅርታ ቤተሰብ፣ ብዙ ሰዎች ባልሽ ባልሽ ባልሽ ባልሽ ባልሽ የሚል ኮሜንት መቼም ከመቶ በላይ ኮሜንት ነው ያለ። በየሙሉ ቪዲዮ ባልሽስ ባልሽ እንደዚህ ባልሽ እንደዛ ባልሽ እንደዚህ ባልሽ እንደዛ የሚል ነገር አለ፣ ከሁሉም ቪዲዮ ላይ ማለት ይቻላል አለ። ዛሬ ያው ፈቃደኛም ባይሆንም ባይዘው እስከዛሬ ያላቀረብኩላችሁ መሀል ላይ ግጭት ተከስቶ ነበረ ግን እንደ እግዚአብሔር ፍቃድ ያ ግጭት ተፈቷል። ከዛም በኋላ ግን ያው ብዙ ሚዲያ ሚዲያ ላይ መውጣት አይወድም። ደወለ ድም ይወረሽ ነው ብዙ ደወለ። ቆይ ላንሳለት። ሄሎ። አዎ ያልከኝ ሳይቱ ጋር ደርሻለሁኝ። ቪዲዮ መግቢያ እያያዝኩ ነበረ። ያለ ቪዲዮ ብቻም ቢሆን ነገር የለም መግቢያ እያያዝኩ ነበረ። እሺ። መጣ መጣ መጣ። ችግር የለው መጣ መጣ። እሺ ቤተሰብ ቤተሰብ ቤተሰብ ቸኩላል። እዚህም ቪዲዮ አለ፣ እዚህም ቪዲዮ አለ እያለ ነው ይሄ ልጅ እንግዲህ ዛሬ ጉድ ይወጣል፣ ይለይለታል። ይሄ ሰውዬ ዛሬ ሰርፕራይዝ አለ። እሺ ላንቺ ለውዷ ሚስቴ ለውድ ባለቤቴ ያዘጋጀሁት ያደረኩልሽ ሰርፕራይዝ አለ፣ ትልቅ ሰርፕራይዝ አለ ብሎ እንግዲህ። ሰፈሬን ታውቁታላችሁ። ከሰፈሬ እዚህ ጀሞ ድረስ መጥቼ ማይቀረውን እናንተንም ካሜራ ይዤ መጥቼ ላይ ነው ሰርፕራይዛችን። ያው ሁላችንም አብረን እናያለን ባልየውም ከፈቀደ አስገባላችኋል ታዩታላችሁ። ከፈቀደ እንዲያወራላችሁ አደርጋለሁ። ግን ማሳለቲ አይቀርም። ስለዚህ ከዚህ በላይ ሳይገለል ወደ ሳይቱ ሳይቱ ውስጥ እየጠበኩሽ ነው ብናል። ቶሎ እንሄድ ነው የኔ ጉዳይ። የኔ ኑሮ ከአሁን በኋላ ያንተ ሆኗል። የኔ ፍቅር የኔ ወለላ

ቅድሚያ ምሰጥ ከምንም ለእኔ በምድር ላይ ያለ ጉዳይ ነህ። እዚህ ሰውዬ ከፎቅ ሊጥ ላይ ነው። እንደ በደልኩት ነገር አለ፣ ያጠፋሁት ነገር አለ። ቤተሰብ ካሜራ ይዤ መጥቻለሁ። ተከታተሉልኝ፣ ጉዴን እስከ መጨረሻው ይዩልኝ። የለም እዚህም ወደ ላይ ወጣለው፣ ነው ከዚህ በኋላ ግራ ገባኝ። በቪዲዮ መሆኑ ነው ጭራሽ። ይሁን የሚሆኑ ነገሮችም አሉ። ሰላም እንዴት ነህ? እዚህ ሰው ቀጥሮ ነበር። ይሄ አራተኛ ፍሎር አይደለ? የዲምሲ የት? እዚህ ሰው የቀጠረሽ፣ እዚህ ነው ዲምሲ አራተኛ ጋር ያለኝ አይ፣ እዚህ ይሄ የዲምሲ እየተገነባ ያለው ሳይት ምናልባት ቢሮ ይሁን የዲምሲ ቢሮ አይ እኔ እንጃ አላውቅም። እዛ ይሆናል እንጂ እዚህ ማንም የለም እኛን እኔ አለ ነው። ምናልባት ግን ቢሮ ቀጥሮሽ እንዳያነው እዛ ዲ ኤም ሲ ዲ ኤም ሲ አንድ ማለት ነው። እዚህ እባክህ፣ ዲ ኤም ሲ አንድ ነው ግን ይኸኛው ሳይቱ ነው። እዛ ደግሞ ከስተመሮች መጀመሪያ የሚሄዱት ደግሞ ቢሮአችን አለ። ምናልባት እዛ አንድ አይሆን ራይዱት ስለዚህ ተሳስቶ እዚህ ዲ ኤም ሲ። ስለዚህ ቢሮ እየሄድሽ የነበረው ነው ዲ። አላውቀውም እኔ ዲ ኤም ሲ ነው የቀጠርኩት ሲለኝ ባለቤቴ እዚህ እዚህ ጣለኝ ራይዱን። ኦኬ ምናልባት እንግዲህ ያው ቤት ልትገዙ ሊሆን ስለሚችል እንትን ብለሽ አይደለም።

ሂል ሳይድ ኮምፓውንድ መንደር አፓርትመንት ነው። እዚህ ውስጥ እንግዲህ የተለያዩ የካሬ አማራጮች አሉ ባለ አንድ መኝታ ጀምሮ እስከ ባለ አራት መኝታ ድረስ የካሬ አማራጮች አሉ። እንግዲህ እንግዲህ እናንተ ልትገዙ የምትችሉበት አጋጣሚ ይኖራል። ምክንያታችሁ ሌላ ካልሆነ ማለት ነው። ከስር ካፌም አለ፣ ካፌም ሊሆን ይችላል አላውቅም፣ ግን ይሆናል። ስለ አፓርትመንቱ ግን የተወሰነ መረጃ ልስጥሽ። እዚህ ጋር እንግዲህ በአጋጣሚ የምናየው አምስት ሊፍት ነው። ኤድ ኤምሲ ሪል እስቴት የሚገነባቸው አፓርትመንቶች በዛውም ያው ናንጅል እንድታውቂ ነው። ኦኬ አምስት ሊፍቶች ናቸው እነዚህ። አራት የካ ይሄ ሊፍት ነው ማለት ነው። ኧረ በስመ አብ ሲያስፈራ! አራቱ ሁለት ያሉት የሰው ሊፍቶቻችን ናቸው ማለት ነው። ሰፊ ነው በጣም ከዛ በተጨማሪ ደግሞ እዚህ ጋር ይሄ አምስተኛ የቃ ይሄ ያለቀ ነው። እዚህ ይሄ አምስተኛ ልብሳችን ነው የቃ ልብሳችን ነው። ሁለት የደረጃ አማራጮች አሉ። ይህን ይመስላል እንግዲህ ባጋጣሚ ቢሆን ደግሞ የሚገነባው ስለሆነ እጅግ ዘመናዊና ውብ የሆነ ዴሊቨሪ ታይም እጅግ

ለስፖርት የለም፣ ሌላው ይዛለኝ ባትጂም ቅርብ ስለሆነ አስፋቱን መስቀለኛ መተሻገር ቀድም እየጠቆምከኝ አይደል? አው እሺ፣ ቤተሰብ እኔ ዛሬ ሳላስበው የሰው ያላለቀ ያልተጨረሰ የተገነባው ህንፃ ላይ መጥቼ፣ ግን በዚሁ ወቀቱ አራተኛ ላይ መኪና ፓርክ እንደሚደረግ ነው። በዚህ አወቅ ነው ያርግልሽ በልኝ። እስኪ የኔ ደስታ ያስደስታችሁ ይገባል። ቤተሰብ፣ በርግጥ በጣም ደስ ብሎኛል። ሰርፕራይዝ አለሽ ቶሎ ነይ ሲለኝ፣ እየሮጥኩኝ ስለመጣው ነው የተሳሳተ ቤት ላይ የደረስኩት። አሁንም ቢሆን ጓጉቻለሁ። ቤት ቢሆን ደግሞ እስቡት። ነው ያላበይ ነው ቶሎ ነው ደሩ ተሩ ዲዛይን። እሺ፣ ካሜራማና ና ቶሎ ነው እንዳይመታ። እዚህ ጋ የተሳሳተ ቦታ አምጥቻለሁ። ወይኔ፣ ጓጉቻለሁ፣ ጓጉቻለሁ። ና እንደስታ ሲርቃት መንፈሴን ተስፋ ቆርጬ በራሴ ደምድሜ ነበር። ሲጨንቀኝ በመጨረሻም ላ ሙዚቀ ተባሉ ቦታ ደርሰናል። ጸጥ ያለ ነው። ቤቷ ያስፈራል

ደስ ይላል እንደዚህ ይሻልምሽ ወይስ በሰርፕራይዝ መልክ ነው አላ ቆን ይቆይ ሰርፕራይዝ አለሽ ባለቤት ግን በጣም ወድሽ በጣም ነው የሚወድሽ ባለቤትሽ። እንዴት ግን በተደጋጋሚ በዚሁ እኛ ቢሮ ኦፊስ፣ ሁለት ጊዜ ሶስት ጊዜ መጥቷል ከዚህ በፊት መጠያቀር ማለት ነው። እዚህ አልነገረኝም፣ ብልጣሪ አልነገረሽም። እና ምንድን ነው በተደጋጋሚ እዚህ ቢሮ ይወጣል። አንቺን እንደሚወድ እንደሚያከብር፣ ለአንቺ ጥሩ ፍቅር እንዳለው፣ ባታቆጥ እንዳለው ብዙ ጊዜ በደምብ ነው ነግሮ አደጋግሞ ማለት ነው። በጣም ነው የሚወድሽ በጣም ነው የሚያከብርሽ። ባለ ሶስት መኝታ አካዴሚ ስቴት ቅድመ ክፍያውን ከፍሎ ስምንት ፐርሰንት ከፍሎ ዘጠኝ መቶ አስር ሺህ ብር በመክፈል ባለ ሶስት መኝታ ቤት ወይ ቤት ባለቤት አድርጎሻል ማለት ነው። ምን ተሰማሽ? እኔ አላመንኩም። እስካሁን አላመንኩም። እስካሁን በጣም ቀና እና ጥሩ ባለቤት ነኝ ያለሽ። ሰው እንግዲህ ሰርፕራይዝ ያረጋል፣ ለጎረቤትም፣ ለዘመድም፣ ለቤተሰብም ሰው ቤት እንግዲህ አስተዋጽኦ እያደረገ ነው ያለው ሰርፕራይዝ ነው ሲለኝ፣ እኔ እንደዚህ በዚህ ልክ አልጠበቅኩም ነበረ። ኦኬ፣ ምን ነበር የጠበቅሽው? እኔ እንጃ ወይ አላውቅም፣ ወይ እራት ሊጋብዘኝ፣ ወይ ምናምን እንደዚህ ሌላ ነገር ነው የመሰለኝ። ቤት ጭራሽ ነው ያልገባኝ። ስለዚህ ያው ትልቅ ነገር አድርጎልሻል እንግዲህ እንኳን ደስ አለሽ፣ በድጋሚ እንኳን ደስ አለሽ። እንግዲህ እስኪ የገዛልሽን ቤት ደግሞ ምን ምን ይመስላል የሚለውን ደግሞ ላሳይሽ፣ የገዛሽን ቤት ማለት ነው። አሁን ተረጋግተሻል? አዎ። ፓንሰል የሚያወድ ድጋሚ የገዛልሽ ባለ ሶስት መኝታ ነው። 145.1 ካሬ ነው። ባለ ሶስት መኝታ ነው። ተጨማሪ የሰራተኛ ክላስ አለ። ሰራተኛ ደግሞ የራሷ ደግሞ መታጠቢያ ቤት አላት ማለት ነው። ምክንያቱም ብዙ ጊዜ ካየ ሰራተኞች ኮመለይ ምናምን ነው ብዙ ጊዜ የሚታጠቡት። ቅድም ያሳይኛ ቅድም ስታሳይኝ የነበረ የራሴ ቤት ነው ማለት ነው? የራስሽ ቤት ነው ያሳየች። ሰርፕራይዝ ስለሆነ መናገር ስለሌብን ብዬ ነው። ከሰርፕራይዙ በኋላ በደንብ ላሰርዳሽ ብዬ ነው። ይሄ ነው። ሌላ ደግሞ ኪችን አለ። ኪችን ላይ ደግሞ ምን አድርጋ ባልከኝ በረንዳ። ብዙ ጊዜ ካየ ኪችን ምግብ ሲሰራ ሽታ ወደዚህ ይመጣል። ወደ ሳሎን እንዳይመጣ አብዞር ያደርግልናል። ሌላ ደግሞ ላውንደሪ አለ። ብዙ ጊዜ ላውንደሪ ማሽን የሚቀመጠው ወይ ሳሎን ላይ ወይ ደግሞ መታጠቢያ ቤት ላይ ወይ ደግሞ ኪችን ላይ ነው። እኛ ጋር ግን ለብቻ ላውንደሪ ማሽን አለ። ሌላው ደግሞ ሁሉም ሰው እንዲጠቀም ብለን ደግሞ የጸሎት ቤት አድርገን ወይ ደግሞ እንደ እስቱ መጠቀም ይቻላል ማለት ነው። ሌላው ሳሎን ሽው ሆና ሳሎን ላይ ደግሞ ምን አድርገናል በረንዳ ሌላ በረንዳ አዲስ ነው፣ በረንዳ አድርገናል። ሌላው አንደኛው መኝታ ቤት ይሆናል፣ ወይ ደግሞ ማስተር ቤዱም ይሆናል። ማስተር ቤዱ ደግሞ የራሱ ምን አለው? መታጠቢያ ቤት አለው። ሌላው የልጆች መኝታ ቤት ይሆናል። ሌላው ደግሞ ሶስተኛ ቤት ሶስተኛ መኝታ ቤት ማለት አንድ ሁለት ሶስት መኝታ ቤት አለው ማለት። ስለዚህ ደግሞ ምን አንድ ሁለት ቤት ቅርብ ለቅርብ ምክንያቱም ካየን በር ምናምን ቤት ልጆቹ ለማየትም ዱባይ ዲዛይን ማለት ነው ጊዜ ጋር ስገብኛ ጋር ሳሎን አታገኝም። አንድ ሰው ወደ ሳሎን መሄድ ሲፈልግ በዚህ ጋር ሄዳል ማለት ነው። ሳሎን ላይ ደግሞ እንግዳ ካለ አንቺ ደግሞ እንደምትፈልጊ ክላሶች ትሄጃለሽ ማለት ነው። ስለዚህ እንትኑ ሊጠበቅ ነው ማለት ነው። ዘው ተብሎ ሎቢ ነው ያለው ማለት ነው። ዘው ተብሎ ወደ ሳሎን ወደ ሜትር አይገባም፣ ኮሊደር ነው የምናገኘው። ሌላው ሰራተኛ ራሷ ክላስ አላት፣ የራሷ መታጠቢያ ቤት አላት። ያው እንደር አለ፣ ኪቺን አለ፣ ባልኮኒ አለ። ጥሩ ሰራተኛ ደግሞ እንዳለው መሆንሽ ሰራተኛ ደግሞ ስላለ እዚህ ጋር በር ይዘጋል ማለት ነው። ለምን ሰራተኛ ሁሉ ነገር እዚህ ጋር ታገኛለች? በር ዘጋ የሚያስኬድ ነገር የለም። ስለዚህ ይሄን የመሰለ ቆንጆ ቤት ወንድማችን ሰጥቶሻል ማለት ነው። ደሞ ሽልማት አድርጎልሻል ማለት ነው። አ ስእኔ ቤተሰብ አላመንኩኝም፣ ሁላ ማለት እኔ ካሜራውንም ይዤ የመጣሁት ምናምን አይታችኋል፣ ከመጀመሪያ አሳይቻችኋል። አቅም ባልሽ ማንነው ባልሽ ምንድነው ምናምን የሚል በጣም ብዙ ጥያቄ ይቀርብብኛል ዩቱብ ላይ። ቤተሰቦቼ፣ ወዳጆቼ በጣም እንደዚህ ይጠይቃሉ፣ ጉጉት ነበራቸው ና? ሰርፕራይዝ ላደርግሽ እፈልጋለሁኝ ሲለኝ እሺ ቪዲዮ ይዤ ልምጣ ስለው እሺ ብሎኝ አያውቅም፣ ምንም ቪዲዮ ለዛ ነው ባለቤቴ ጋር ምንም ቪዲዮ ሰርተን ማናውቀውና፣ በአሁኑ ግን እሺ ቪዲዮ ይዤ ልምጣ ስለው እሺ አለኝ። ከዛ ደስ ብሎ ብሎኝ እንዳጋጣሚኮ እንዲያውም ደስተይ ማለት እሱን ለማሳየት ስለማግኘት ከመቻኮል የተነሳ እዚኛው ሳይሆን ሌላ ሳይት አለ ያላለቀ ህንጻ አለ፣ ያላለቀ ህንጻ ጋር ሄዶ ወስዶ ሲጥለኝ እዛ ገብቼ እንትን አየሁኝ። ሰው አገኘሁኝ ይዛ እዚህ ባለቤቴ ቀጥሮኝ ነበር ምናምን ስለ እንዳጋጣሚ የሆነ ሰው አገኘሁኝ እና ሳየኝ ሊፍቶቹን ሲያሳየኝ የነበር ስፋታቸው ቪዲዮ ላይ ተይዟል። በአጋጣሚ ተይዟል እና እዚህ ቪዲዮ ላይ ያዩታል፣ ቤተሰብ የሊፍቶቹን ስፋት በእግሩ የለካ ሲያሳየኝ። ከዛ የመኪናው ሊፍት ደግሞ ላይ አራተኛ እየበረረ ነው መኪና ነበረ። ሊፍቶቹ የቃም ሊፍት ያልኩ እሱ ነው የምልህ። እኔም ደንግጬ ቃሊፍት ምን ማለት ነው ምናም፣ ያልኩኝ ዝም ብዬ ለማግኘት ባለቤቴ ለማግኘት ቸኩዬ ስለነበር ዝም ብዬ ሽ ሽ ሽ ሽ ምናም ብዬ ነው ያለፍኩት። አሁን ግን ተመልሼ ሄጄ ማየት የራሱ ማይቀር ነው፣ የራሴ ቤት ከሆነ እኔ ደስታዬን ማለት እኔ እንጃ አላመንኩም። እስካሁን ራሱ በጣም ኤክሳይትድ ነኝ አላመንኩኝም እና ካሜራማን ይሄን ነገር አሳያቸው እስኪ። በዚሁ አዲሱም ቤቴን ይኸውልኝ፣ ቤተሰብ ዲዛይንኔን ይኸውልኝ። ይሄን ያመረጠው ባለቤቴ። አዎ ይሄን የመረጣልሽ። ባለ ሶስት መኝታ ነው ያልኩሽ። የሰራተኛ ክላስ ጨምረናል ደግሞ። የሚገርምሽ ደግሞ ባለቤትሽ የመጣበት ሰዓት ደግሞ ቆንጆ ሰዓት ነው፣ ራይት ታይም ነው። ምክንያቱም ደግሞ የሚስትሪ ሲል ከቶታል ፕራይስ ላይ ሶስት ሚሊዮን ብር ቀነሰናል ማለት ያው ማለት በካሬ ሀያ ሺህ ብር ቀነስ ለአንድ ቤት ሶስት ሚሊዮን ብር ቀንሳቸዋል። ዴምፒሲዎች ማለት ነው። ሶስት ሚሊዮን ብር ስለ ቀነስን ዲስካውንት ላይ ነው የመጣው ማለት ነው። ሌላው ደሞ ዴምፒሲ ጋር ደግሞ ለየት የሚያደርገው ከስቲዲዮ ጀምሮ አለን ባለ አንድ፣ ባለሁለት፣ ባለሶስትና ባለአራት መኝታ ቤቶችን ይዘመተናል ማለት ነው። ስለዚህ እኛ ጋር ስቲዲዮ የሚገዛ ሰው አራት መቶ ሺህ ብር እንኳን አይሞላም። ባለ አንድ የሚገዛ ሰው እኛ ጋር አሁን በአራት መቶ ሀምሳ በአራት መቶ ሰባ ሺህ ብር መግዛት ይችላል ማለት ነው።

ግን ጋፓ ነው። ከስምንት እስከ አስር ወር የፍታ ጊዜዎች አሉት። እኛ ሌላውን ደግሞ ከባንክ ጋር ጠሩን። ከባንክ ጋር ማድረግ ይቻላል፣ በባንክ ማያያዝም ይቻላል ማለት ነው። ስለዚህ እኛ ዲያስፖራ ቢልዲንግ ላይ ያደረግለት ማለት ነው። አንቺ ብሎ ደግሞ ለሚመጡ ወንድሞች ይችላል፣ ቤተሰብ ሊሆን ይችላል። ማርያን ብሎ መጥቶ ወይ ደግሞ በዚህ የምናስቀምጠው ስልክ ቁጥር ደውሎ ደግሞ ከሚመጣ ሰው ዲስካውንት መጠቀም ይችላል። ዲስካውንቱ ለአጭር ቀን ነው ማለት ነው። ሶስት ቀን ነው የቀረው እኮ ቤተሰብ። ይሄ የሶስት ሚሊዮን ብር ቅናሽ ሶስት ሚሊዮን ብር ማለት ቀላል አይደለም። ያው ታውቃላችሁ፣ ብዙ ቤተሰቦች ደግሞ እዚህ አይደላችሁም እና ሶስት ሚሊዮን ብር ማለት መቼም ታውቃላችሁ። ሶስት ሚሊዮን ብር ቅናሽ ሊያልቅ ትንሽ ቀን ነው የቀረው ብሏል። ስልካቸውን ከታች አስቀምጥላችኋለሁ። እኔ እንግዲህ እግዚአብሔር ፈቅዶ ይኸው ባለቤቴም ባላሰብኩት ነገር የቤት ባለቤት አደረገኝ። እግዚአብሔር ይመስገን አዲስ አበባ ላይ የራሴ ቤት እንዲኖረኝ ከሰው እኩል እንደሆነ አድርጎኛል። እንግዲህ እግዚአብሔር ለእናንተ እንደዚህ አይነት ባል ይስጣችሁ ነው አምል ምንም ነገር የለኝም። እንደዚህ አይነት ባል እንደዚህ አሳቢ ባል እንደዚህ አይነት አሳቢ ተቆርቋሪ ሰው ይስጣችሁ ነው ምል። ግን ስልካቸውን ከታች አስቀምጥላችኋለሁ። ሶስት ሚሊዮን ብር ቀላል አይደለም እንዳልኳችሁ። በቅድመ ክፍያ ባለአንድ በስቱዲዮም አለ፣ ባለ ሁለት፣ ባለ ሶስት እንዳያችሁት፣ አሳይታካቸኋላ ካሜራማን ይሄ ይሄ በጣም ሌጀሪ የሆነ ነገር ነው። የሰራተኛ የራሳቸው ክፍል ምናምን ብዙዎቹ የኔ ኦዲየንሶች ኢትዮጵያ አትኖሩ ውጭ ነው የምትኖሩ ታውቁታላችሁ። ምን አይነት ያመቻቸው ነገር አለ ለው ውጭ ሀገር ያሉት እንዳልኩሽ ተከታይ ካሉሽ ምን አድርገናል ብዙ ጊዜውን ተወካይ ምናምን የሚባል እዚህ ከሌላቸው በዲ ኤች ኤል ያለበት አድራሻ ሊከን ሁለት ኮፒ እንልካለን። ሁለት ግልጽ እንልካለን። አስቁርታ ስሮ ፔጅ ነው። አንዱ ነው ፈርሞ ራሳቸው ጋር ያስከራሉ፣ አንዱ ነው ፈርሞ ወደ እኛ ይልካሉ። ስለዚህ ነው ብዙ ጊዜ ከዛ ሆናችሁ ብር ስትልኩ ሰው ስትወክሉ ምናምን፣ ብዙ ኮተት አለው፣ ብዙ ጣጣ አለው። ሰው አለማመን አለ፣ ሰው መካከድ አለ። ሰው ወዶ ሳይሆን ያው ብር ሲያገኙ ብር ሰው ይቀይራል ይባላልና። በራሱ ስም ገዝታችሁ በራሳችሁ ስም ገዝታችሁ በራሳችሁ ምንም ሰው ሳትወክሉ ሰው ሳታስቸግሩ በራሳችሁ እንደዚህ የቤት ባለቤት እንድትሆኑ ዲኤምሲ እድል አመቻችቶላችኋል። ስልክ ቁጥራቸውን ከታች አስቀምጥላችኋለሁኝ። ይሄ እንትኑ ዲስካውንቱ ሊያልቅ ትንሽ ቀን ነው የቀረው። እኔም እንዳጋጣሚ ከዲስካውንቱ ነው የደረስኩት ማለት ነው። ስለዚህ ቤተሰብ ብሎ ለሚመጣ እኛ ደሞ ለ15 ሰዎች ፈቅደናል 3 ሚሊዮን ብር እንዲጠቀሙ ለአስራ አምስት ሰዎች ሶስት ሚሊዮን ብር ተቀንሶላችኋል። ቤተሰቤ ይሄን እድል እንዳያመልጣችሁ። ያላችሁ ሰዎች ያው ባይኖራችሁም፣ ይሄን እድል እንዳያመልጣችሁ ሮጥ ሮጥ ሮጥ ብላችሁ የቤት ባለቤት ሁኑ። እኔ ደስታዬን ከባለቤቴ ጋር ሂጄ

ልንገራችሁ ልንገራችሁን ያላመንኩኝም፣ ያው ባለቤቴም ላሳያችሁ ነበር። ባልጠበቅኩት ነገር ነው እንደዚህ ሰርፕራይዝ ያደረገኝ። ለማንኛውም ቀጣይ እሱንም ቢሆን ይዤላችሁ እመጣለሁ። ቀጣይ አሳያችኋለሁ ፊቱንም ቢሆን። ለአሁኑ እሱን ማግኘት ስላለብኝ ቻ